እኔ ሄድኩኝ አባ ገብረ ኪዳን ጋር ሄድኩኝ፣ እና ሰላም አልኳቸው ምናምን። ደስ አለኝ፣ ማርያምን እንዴት ደስ እንዳለኝ። ቆይ እስኪ ፎቶ የሆነ በጣም በቅርብ ያነሳኋቸው ፎቶ አለ ይመስለኛል። ቆይ አይ ቲንክ ላስት ላይ ይሄ ነው ይሄ ነው ይመስለኛል። ይሄው ይታያል፣ ይሄው እዚህ ጋር እኔ በቃ በጣም ቀርበ ነበርኩኝ፣ በጣም ቀርበ ነበርኩኝ እዚህ ጋር እሳይ ነው። ወይኔ ወይኔ! በቃ እናንተ እንደምትጠብቁ በቃ እኔ አላውቅም እንዴት ብዬ ማስረዳት እንዳለብኝ እንዴት ብዬ እረ ይሄ ነገር በቃ እንደዚህ ይሻላል። በጣም ልጅ ናቸው፣ ባይዜ በጣም ልጅ ናቸው እና አይ በጣም ብዙ ረዥም አይደሉ ብዙ ረዥም አይደሉ። እንዳልኳችሁ በጣም ብዙ ሰው ነበረ እና ያው የባህር ዳር ሰዎች ስለነበሩ አብዛኞቹ እንትን ናቸው ይመስለኛል የባህር ዳር ሰው ሲሆኑ ይሄ ማለት ያቁታል ይመስለኛላል። ብዙ አዲስ አንዳንዴ በእጅ የያዙት ወርቅ ምናምን ይባላል አይደል? ሁልጊዜ ስታያቸው እንትን አይሆንባችሁም። እና በጣም ብዙ ሰው ያው ትምህርቱ አለቀ፣ ወጡ እና ወደ ቀጥታ ወደ ምግብ ነው የሄዱት። እኛ ነን ወደ እሳቸው የሄድነው፣ እና ትንሽ በጣም ትንሽ ሰዎች፣ ምክንያቱም ሰዓትም ሄዷል፣ ሰዓት በጣም መሽቷል እና ጀልባውም ሹፌሮቹ እንዳልኳችሁ መቆሚያ መቀመጫ እያሳጡ ነበር፣ ምናምን እና ሄድኩኝ። እኔ እንትን አልኩኝ ምናምን፣ ሰላም አልኳቸው፣ ተባረኩኝ እና ወጣን። ከዛ ወጣን፣ ስንወጣ ምግብ እየተሰጠ ነበር። እውነት ለመናገር አንድ ነገር ልንገራችሁ፣ ክርስቶስን ማለት ቀርቦኛልም ግን ሳየው ከበደ ምንም አይጠቀም ነው። እኔ ለዋሻቸው አልፈልግም። ክርስቶስ ፕላስቲክ እንትን አለ በፕላስቲክ ነው ወጡ እና እኔ በልቼ አላውቅም። እኔ እንደዚህ አይነት ምግብ እግዚአብሔርም በልቼ አላውቅም። ሳየው አይ ምናሆን አልኩኝና በቃ ይሆናል። ሁሉ ሰው ይዞ ሲል በቃ እንትን አ ሚያዘኝ ና ተቀበልኩኝ ተቀበልኩ። ከዛ ምግቡን ተቀበልኩና ውሃና ምግብ ውሃና ምግብ ተቀበልም ላችን እና ምግቡን ቆይ ላሳያችሁ ምግቡ ለመብላት ይሄ ነበር። ምግቡ እንጀራው በጣም ወፍራም ነው። እንጀራው በጣም ወፍራም እና በቃ እኔ እውነት ለመናገር አይ ያልኩኝ ታይኖ ቅርብሽ ሁለት አይነት ስሜት ተሰማኝ። እንዳልኳችሁ ሁለት አይነት ስሜት ልብላ። ደግሞ ሶስት ሰዓት መንገድ ነው። ሶስት ሰዓት መንገድ ነው እና ምን ገረመኝ፣ ገዳም አባቶች ናቸው እዛ ያሉ አባቶች ይዘው ሲወጣየው እና ቲክቶክ ላይ የሆነ ቪዲዮ አይቼ ነበረ እንጀራ የሚጋግሩ አባቶች ምናምን እንደዛ ነው የተሰራው ማለት ነው የሚል ነገር አሰብኩና በቃ ልብላ እኔ የእግዚአብሔር ምስክሬ ነው ክኮት ሰርቻ ቃለው ቤት ውስጥ በጣም ረዥም ሰዓት ሰዓት ጨርሺ ነጭ ሽንኩርት ምናምን አድርጌ በጣም የሚጣፍጥ ክኮት በልቻ ቃለው የራሱ ቴስት አለው ነው ምላችሁ እግዚአብሔርም የራሱ ቴስት አለው በጣም የሚጣፍጥ የራሱ ቴስት አለው ወጡ አይደለም ወጡ ወጡ እሺ እንጀራው ራሱ ቴስት አለው በቃ የራሱ እንትን አለው የሚጣፍጥ ቴስት አለው በቃ እንጀራው ራሱ እንጀራው ራሱ ከዛ ምን ቢሆን ጥሩ ነው? መጀመሪያ የተንቀባረርኩ ልጅ፣ ወጥ ላስጨምር፣ ወጥ ላስጨምር አስብት። በጣም ነፍሰው ነው ያለው ወጥ አነሰኝ፣ ወጥ አለቀብኝ፣ ክርስቶስን ወጣ አለቀብኝ። ከዛ ልሂድ፣ ወጥ ላስጨምር፣ ዳቦ ማስጨምር፣ ይች ልጅ ልትበላ ነው፣ ልትበላ እኔ የመጣችው እንዳይሉኝ ምናምን ብዬ ጀምሩ ይወጥም ይሁናም ብዬ በቃ በላው እላችኋለሁ። በጣም ይጣፍጣል፣ በጣም ይጣፍጣል። አዎ እግዚአብሔርን አስጨመርኩኝ እና በላው፣ በላው ውሀዬን ጠጣው። እንጀራው ወፍራም እና እንደዚህ ስታያት ትንሽ ትመስላለች አይደል? የተሰጠኝ ክርስቶስ ምስክሬን መጨረስ አቃተኝ፣ መጨረስ አቃተኝ። እኔ ቆይ ድጋሜ ላሳያችሁ፣ ብዙ እንዳይመስላችሁ እቻት ዋት ትንሽዬ ቅንጥዬ እንጀራ ነው፣ በቃ ቁርስ ተደርጋ እንደዚህ ጥፍ የተደረገች። እኔ ግን መጨረስ አቃተኝ፣ ክርስቶስም መጨረስ አቃተኝ። በቃ መጨረስ አቃተኝ እና ገርሞኝ በቃ እንጀራው ወፍራም ነው ምናምን አጣጣምኩኝ ላለን እንወጣ ስንል ቅድም ተደበቁ ምናምን ያልኳቸው እናቶች አሉ አይደለም? ሰው ሲሄድ መውጣት ጀመሩ። መውጣት ጀመሩና ገርሞኝ አልነበሩም እኮ ስንገባ፣ አልነበሩም ስንገባ ማንም አልነበረም። ማለት እየገቡ ነበር እየገቡ ነበር። ከዛ እኛ ስንወጣ መውጣት ጀመሩ እና በጣም በቃ እግዚአብሔርን እንዴት እንትን እንዳሉኝ፣ ማለት አሁን እኔ ምን አሰብኩኝ እስትላችሁ እነሱ ምን ፊል እያደረጉ የሆነ አሁን መሄድ ምናምን የሆነ እንትን ሉ የሆነ ምናምን አንዳንዴ እንትን የሚላችሁ ነገር አለ። ምን እያሰቡ ነው? በቃ እስኪ ባሰብኩት፣ እነሱ ምን እየተሰማቸው ነው? አሁን ምን የሆነ ሰው ሄጄ ጠጋ ብዬ ባይዜ እግዚአብሔርን እንትን የእ አንዷን እንትን ብጠይቃት ደስ ይለኝ ነበር። ወጣት አይደሉም ክርስቶስ ምስ ነጭ ቆይ፣ አንድ ፎቶ አንስቻለሁ ላሳያችሁ። ማለት እየሰከስኳችሁ ምናምን እንዳይመስላችሁ። ይኸውላችሁ እኛ ስንወጣ ወጡ ይዋቸው በጣም ይሄ በጣም ከርቀት የተነሳ እንደዚህ ዙም ዙም ዙም ዙም አድርጌ ያነሳሁት ፎቶ፣ በጣም ዙም አድርጌ። ይሄ ስንት መንገድ ይደናልኛ በጣም ዙም ዙም አድርጌ ያነሳሁት ፎቶ ይሄ በጣም እና፣ በጣም ቀይ ናቸው፣ በጣም ቆንጆ ናቸው፣ ክርስቶስን እኔ የቆዳቸው ጥራት በስ እንዴት እንደሚያማምሩ በቃ ደስ አለኝ ክርስቶስ፣ በጣም ደስ አለኝ፣ እኔ ስላየኋቸው ቦታው ላይ ስለሄድኩኝ። ምናምን አልጠበኩም፣ እውነት ለመናገር እውነቱን ስነግራችሁ እዚህ ስመጣ ባህር ዳር ስመጣ ኦቢስሊ እንዳልኳችሁ ነው። ቅድ ነበረኝ፣ ግን የእኔ መምጣት አንድ እሑድ ጉዞ መዘጋጀቱ የገረመኝ በጣም ምክንያቱም ያለ ጉዞ ምናምን አይኬድም እዛ አይኬድም፣ በጣም ሩቅ ነው። ሁለተኛ ፕሮግራም መዘጋጀቱ ፕሮግራም መዘጋጀቱ ጉባኤ ምናምን ጉባኤ ተማሪዎች ሶስተኛ ዓመት ስለነበር እና ዛሬ በጣም በቃ ነገሮች አለ አይደለ፣ ሳታስቡት ስክትክት ስክትክት ምናም ብለው አሁኑ ደስ ያለኝ ተማርን ምናምን በቃ በላው በላው በላው ስላችሁ፣ ይሄ በጣም ብዙ በልች አላለም፣ ግን በጣም ዳቦዋት አይነት እያናት አላስራበኝም። እኔ ኑኃሚን ይቅርታ አድርጉልኝ። እኔ ላይብ ላይም ታውቃላችሁ፣ እኔ በጣም ብዙ ምግብ አልበላም። ብዙ ምግብ አልበላም፣ ግን በጣም ትንሽ ከራበኝ ማሰብም መስማትም ማየትም አልችልም፣ ምንም ነገር አልችልም። በቃ ከራበኝ ምንም ነገር አልችልም። ዛሬ ሳይረባት ኑኃሚን እስከ ስምንት ሰዓት ሰዓት ድረስ ቆመች። ዋው አልኩኝ በቃ።